ቀደምት የታሪክ ማህደር የነገስታት መናገሻ የስልጣኔ የፊት አውራሪ በተራራ ላይ ያረፈች በተራሮች የተከበበች ለኑሮ ተስማሚ የሆነ አየር የታደለች እንደሆነች ይነገርላታል። ጨንቻ ከተማ በ1889 ዓ ም በአፄ ሚኒሊክ ዘመነ መንግስት የተመሠረተችው ከተማዋ የጋሞ ጎፋ ጠቅላይ ግዛት ዋና ከተማ በመሆን ከ1942-1949 ዓ ም እንዲሁም ከ1949-1954 ዓ ም ድረስ በሁለት ዙር በድምሩ ለ12 ዓመታት ያገለገለች እድሜ ጠገብ ከተማ ናት። ይህቺ እድሜ ጠገብ የሆነችው ከተማ የታሪክ ማህደር ስለመሆኗ ሕያው ምስክር የሆኑ ማስረጃዎቿ ዛሬም ስለ ከተማዋ ፍንትው አድርጎ ይናገራሉ። ለዚህ ደግሞ በ1937 ዓ.ም የተመሰረተው በ1940 ዎቹ እና በ1950 ዎቹ ደረጃውን በማሳደግ ከአንደኛ እስከ 12ኛ ክፍል ትምህርት መስጠት የቻለው ቀደም ሲል የጨንቻ ከተማ ትምህርት ቤት፣ ቀጥሎ የደጃዝማች ወልደ ማርያም ትምህርት ቤት፣ በሂደት ደግሞ የጨንቻ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚለውን ስያሜ የያዘው የእውቀት ቤት በፋናወጊነት ወጊነት ይጠቀሳል አቶ ከበደ መንገሻ በትምህርት ቤቱ የቀድሞ ተማሪ መምህርና ጡረታ ከወጡ በኋላ ወመኸ በመሆን ያገለገሉ ብዙዎችን ባፈራው የእውቀት ቤት ውስጥ አሻራቸውን ያሳረፉ ባለውለታ ናቸው። ይህ ትምህርት ቤት በአካባቢው የእውቀት ሻማን የለኮሰ በማይምነት ጨለማ ላይ የብርሃን ጮራ እንዲፈነድቅ ጉልህ አስተዋጽኦ ያበረከተ ለአካባቢው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት መሰረት የሆነ መሆኑን ይናገራሉ። ጨንቻ መለስተኛ ሁለተኛ ደረጃ እኔ በነበርኩበት ጊዜ ወይ በመጣሁበት ጊዜ ደጃዝማቸው ወልደ ማርያም ትምህርት ቤት ይባል በነበረበት ጊዜ ነው ሳስተምር የነበረው። አካባቢያችን የጋሞ ጎፋ ጠቅላይ ግዛት ተብሎ በሚጠራበት ጊዜ በሌላ ቦታ ሁለተኛ ደረጃ ትምህርት ቤት የለም፣ ያለው እዚሁ ብቻ ነው። ከጂንካ ከጎፋ ከጊዶሌ ከከምባ ከየትም ከየትም አካባቢ መጥቶ ተማሪዎች እዚህ እስከ አስራ ሁለተኛ ተምሮ የሚሄዱት አቶ ከበደ ዛሬ ላይ ሀሳብ ገብቷቸዋል። ምክንያቱ ደግሞ የቀደመው የእውቀት ቤታቸው ምልክት የሆነውና በቅርስነት የሚገለጸው በሀገራችን የኪነ ጥበብ ታሪክ ቁንጮ የሆኑት የክቡር ዶክተር አርቲስት ጥላሁን ገሠሠን ጨምሮ አንቱታን ያተረፉ ከያንያን በአጋፋሪነት የደመቁበት ግዙፉ ሕንፃ በደረሰበት ጉዳት ለዘመናት የሚሰጠውን አገልግሎት አቁሞ ይገኛል። በእርግጥ ይህ አገልግሎት አዳራሹ ከፍተኛ መሆኑን ይናውቃለሁ። ነገር ግን እንዲሆኑ መቅረቱ ሁላችንንም እዚህ ትምህርት ቤት ከተማ ተማሪዎችን እያንገበገበን ያለው እንደ ክብር ዘበኛ ኦርኬስትራ እንደ ጥላሁን ገሠሠ ሌሎች የሚመሳሰሉት መጥተው እዚህ ኪነት አሳይቶ የሄዱበት ጊዜ አለ። በ1959 ዓ.ም ምት የስምንተኛ ክፍል ብሔራዊ ፈተና በዚህ ትምህርት ቤት ውስጥ እንደወሰዱ የሚገልጹት አቶ አምባይ አንድሮም በትዝታ ፈረስ ታሪክን የኋሊት በመቃኘት የዚህን ግዙፍ አዳራሽ አገልግሎትና አሁን የተጋረጠበትን ፈተና ሲመለከቱ ቁጭትን ፈጥሮባቸዋል። እጅግ በጣም የሚደንቅ ድራማ፣ በተለይ ኢትዮጵያን የኢትዮጵያ ትዝታ ያለበት ኢትዮጵያ አገር ብለን ስንዘፍን ስንዘምር ሰው በጣም ነው የሚገረመው። እና በዚህ አዳራሽ ያልሰራ ነው ነገር የለም። የጊዜውን የኪነ ሕንፃ ጥበብ ተላብሶ የታነጸው ባለፎቁ ግዙፉ ሕንፃ አሁን ላይ ቢታደስ ለትምህርት ቤቱና ለአካባቢው ማህበረሰብ ወቅቱን የሚመጥን አገልግሎት መስጠት እንደሚችል የትምህርት ቤቱ ርዕሰ መምህር አቶ መልኬ ተፈራ አመላክተዋል። አዳራሹ በአሁኑ ሰዓት የሚፈልገው ምድ ነው ጥገና ነው። ቢጠገን ይህ አዳራሽ ለትምህርት ለአካባቢው ውበት ነው። እንደገና ይሄ ቢጠገን የዚህ የአካባቢው ሰው መጠቀም ይችላል። ይህ ቀደምት የኪነ ህንፃ አሻራ ያረፈበት ታሪካዊ ህንፃ በ1951 ዓመተ ምህረት ተገንብቶ በ1955 ዓመተ ምህረት አገልግሎት መስጠት እንደጀመረ ታሪክ ያስረዳል። ታዲያ ይህ ታሪካዊ ህንፃ በጊዜ ሂደት በደረሰበት የመሰንጠቅ አደጋ ለረጅም ዓመታት አገልግሎት አቁሞ ይገኛል። ይህንኑ ታሪካዊ ህንፃ የጋሞ ልማት ማህበር ጨንቻ ቅርንጫፍ በሁለት ዓመት ውስጥ ማህበረሰቡን በማስተባበር የቀደሙን አገልግሎት መስጠት እንዲችል ታሪካዊ አሻራውን ሳይለቅ ለማሳደስ እቅድ እንደያዘ ሰምተናል። በተመሳሳይ ዲዛይን የተሰራ ህንፃ እንደ ሀገር ስንወስድ ከዚህ ጋር ሶስት ህንፃ ብቻ ነው ያለውና ከዚህ አንጻር ታሪካዊ ይዘቱን ባለቀቀ ሁኔታ ማሳደስ ብንችል አገልግሎት እንዲሰጥ ማድረግ ብንችል ይሻላል፣ በሚል በጋሞ ልማት ማህበር ጨንቻ ቅርንጫፍ ሀሳቡ ተነስቶ ከጨንቻ ከተማ አስተዳደር ጋር ውይይት ተደርጎ አሁን ከጨንቻ ከተማ አስተዳደር ኮንስትራክሽን ባለሙያዎች በኩል ጥናት አድርጓል። የጋሞ ልማት ማህበር ሎላሽ የኮንስትራክሽን ባለሙያዎች ጥናት አድርጓል። አጠቃላይ አሁን ተሻሽሎ እዚህ ግቢ ውስጥ ባለው የሽንት ቤት ሻወርን፣ ሌሎች ወኪዎችን ጨምሮ የተለያዩ መዝናኛ ጉዳዮችን ጨምሮ፣ ወንበርን ጨምሮ አጠቃላይ ወደ አስር ነጥብ አንድ ሚሊዮን ብር አካባቢ ይፈጃል ተብሎ ነው አሁን ጥናት የቀረበውና ከዚህ ጥናት መነሻነት ስሪዲም ተዘጋጅቶ ይፋ ለውይይት መቅረብ ይጀምራል። የብዙዎች መነሻ የሆነው የዚህ አንጋፋ ትምህርት ቤት ግዙፉ አዳራሽ ትዝታ ሆኖ መቅረት በተለያዩ ጊዜያት በትምህርት ቤቱ የተማሩ ተማሪዎችን እያስቆጨ ይገኛል። ቁጭት ወደ ተግባር ተቀይሮ ታሪክን ለማስቀጠል የሁሉም ርብርብ ወሳኝ ነው። ተባብረን አካባቢ ያለንም ሆን በዚህ ትምህርት ቤት ተምረው የወጡ ምሁራን የሚሰሩበት መንገድ ቢፈለግ ደስታችን የላቀ ነው የሚሆኑ ይህ አዳራሽ እንዲህ ተጎሳቁሎ በማየት ሁሌ ቅር ይሰኛለሁ። በዚህ ትምህርት የተማረ ሁሉ በውጭም በሀገር ውስጥም ያለ በየትኛውም ቦታ ያለ ይህንን ነገር ሰምቶና አውቆ እንደው እጁን ማንሳት ልችል በጣም ጥሩ ነው እላለሁ። የአዳራሹ አገልግሎት ያው ለትምህርት ቤቱም ጭምር ነው ለአካባቢም ስለሆነ ውበትም ስለሆነ የግድ ድርሻችን ተቀብለን ለመወጣት ነው የሚፈልገው። መልሰን ታሪኩ እንዲቀጥል ባለበት ለማሳደስ ይቻላልና እንዲሁም በጣም ቀላልም ስለሚሆን ያ ሁሉም ሰው እንድሳተፍ። የአንጋፋው የጨንቻ አንደኛ ደረጃ እና መለስተኛ ሁለተኛ ደረጃ ትምህርት ቤት ሕንፃ እንዲታደስ በርካቶች በተለያየ ጊዜ ሲጠይቁ ቆይተዋል። አሁን ላይ ይህ በጎ እሳቤ ይሁንታ በማግኘቱ ሕንፃው ታድሶ ለአገልግሎት ክፍት እንዲሆን ሁሉም የበኩሉን እንዲወጣም ጥሪ ተላልፈዋል።